ከአማራ ክልል ሀፍሷ ኸድር ከሚሴ ወሎ ምናምን ብሎ ስም ሲጠሩ፣ ሱብሃን አላህ ሀቂቀተን በጣም በቃ ሌላ ሀሴት ውስጥ ነው የገባው። አልሰማሁም እንዴ? የተከታተላችሁ አይደለም እንዴ አልኳችሁ። እረ አልተከታተልንም አሉ። አንደኛ ወጣችላችሁ ስላችሁ፣ አላሁ አክበር! አባቷ ጋደው ተክቢራ በተክቢራ ደስታ አልሐምዱሊላህ፣ ረብል ዓለም ሰላ። በሐቂቃ መቸም አንድ ሰው የሚሰማውን ደስታ ለመግለጽ ያው ሰፋ ያለ ነገር ያስፈልጋል።

የቢዋይዲ መኪና ተሸላሚ ሆናለች። እናም ያው ሀገራችን አስጠርታለች፣ አማራ ክልል፣ እንደዚሁም ኦሮሞ ዞን ብሎም ደግሞ ከሚሴ ከተማን አስጠርታለች። እስኪ ከጎን እንግዲህ እንደምታዩት ኡስታዝ አብዱል ፈታህ ሀጂ ያሉ የኦሮሞ ብሔረሰብ ዞን እስልምና ጉዳዮች ፕሬዚዳንት ናቸው። እና እስኪ ስለዚህ ፕሮግራም አሊያም ደግሞ እሱ አንደኛ መውጣቷ ምን አይነት ስሜት ተሰምቷቸዋል የሚለውን እንግዲህ አብረን የምንሰማ ይሆናል። አብራቸውን ቆዩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እስኪ እናንተ አሁን ምን አይነት ስሜት ተሰምቷችኋል? ኦሮሞ ዞን አስጠርታለች። እህታችን ሀፍሷ ከድር አላህ እውቀትን ይጨምርላት፣ ቤተሰቦቿንም አላህ ይጠብቅላት። ሀገራችንን አማራ ክልልን፣ እንደዚሁም ደግሞ ኦሮሞ ዞንን ብሎም ደግሞ ኬሚሴን አስጠርታለችና። ይሄ ነገር ለናንተ አሊያም ደግሞ ለኦሮሞ ብሔረሰብ ዞን እስልምና ጉዳዮች ምክር ቤት ምን አይነት ቦታና ምን አይነት ደስታ ሰጥቷችኋል የሚለውን እስኪ የተወሰነ ነገር እንድትሉ ነበር። بسم الله الرحمن الرحيم الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه بعد صلاه بحقيقه መቼም አንድ ሰው የሚሰማውን ደስታ ለመግለጽ ያው ሰፋ ያለ ነገር ያስፈልጋል። ግን በاختصار شديد ደስታው እንዲህ ነው ብዬ ለመግለጽ ይከብደኛል፣ እያሉ ብዙ ጊዜ ሰዎች የሚናገሩት አይነት ነገር ነው። ደስታ ያለው ለመግለጽ ይከብደኛል። በሰዓቱ እንዴት እንደሄደች ሰዓት ስለሚፈጅንቶ እና ፕሮግራሙን አዲስ አበባ ነው ያለሁት፣ ግን ቤቱ ላይ እየተከታተልኩ የነበረው ልክ መጨረሻ ላይ ውጤት ሲነገር ከአማራ ክልል ሀፍሳ ከድር ከሚሴ ወሎ ምናም ብለው ስም ሲጠሩ ሱብሓነላህ ሐቂቀትን በጣም በቃ ሌላ ሀሴት ውስጥ ነው የገባሁት። ወዲያው ለኡስታዝ መሐመድ አንዋር አልሰሙ ፍጣር ላይ ናቸውና ምን ድረሰ ምን አይሉ አልሰሙም ዴ አይደለም እንዴ አልኳችሁ አልተከታተልንም አሉ አንደኛ ወጣችላችሁ ስላችሁ አላሁ አክበር አባቷ አጋደው ተክቢራ በተክቢራ ደስታ አልহামዱሊላህ ረብል በጣም ነው ደስ ያለ ምክንያቱም እኛ መጅልስ በሆንበት ሰዓት እድል ሆኖ አማራ ክልል ላይ የሚያሉ ክልል ላይ ያሉ መجلسዎቻችንም እነሱ مجلس በሆነበት ሰዓት ይሄንን ነገር ማየት ለዛውም በሴት ለዛውም ደግሞ ዞናችን በጣም አልহামዱሊላህ እጅግ በጣም ነው እኔ ደስ ያለኝ ሀቂቃትን ሹክሩ ሊላህ አዘ ወጀል። ማሻላ እንግዲህ ለሁላችንም በጣም ሰርፕራይዝ ነው የሆነው የእህታችን ሀብሷ ኸድር ነገር፣ ሽልማቱ ራሱ ማሻላ ነው፣ ግን ቁርአን ለሀፈዘና በዚህ ደረጃ ለወጣ ሰው ሽልማቱ ራሱ በቂ አይደለም፣ ግን እዚያ ቦታ ላይ ሆና እንደው አንደኛ ወጥተሻል መባሉ ራሱ በራሱ በጣም አጃኢብ ያለውና በጣም ደስ የሚል ነገር ነው። ስለ መኪናው አይደለም ደስታው አንደኛ መውጣቷ የአላህ ሱብሓነሁ ወተዓላን ቃል ሸምድዳ እዛ ቦታ ላይ አንደኛው ተሻል ብላ ምን ነገሯ በሴት በኩል እንደው ሲሆን ደግሞ እጅግ ውስጥ የሚነካ ነገር ነውእና ሁላችንም ራሳችን እንድንፈትሽ አድርጎናል። እኛም በጣም ደስ ብሎናል። እናንተንም እንኳን ደስ አላችሁ። እንግዲህ እስኪ ለቤተሰቦቿ እንደዚሁም ደግሞ ለመላው የኢትዮጵያ ህዝብ ብሎም ደግሞ ለኦሮሞ ልዩ ዞን ማስተላለፍ የምትፈልጉት መልእክት ካለ በቅድሚያ ከ

በተለየ መልኩ ደግሞ በክልል ደረጃ ላለ ነው እና ወደ ዞንም ወደ ሀገርም ስንመጣ ላለ ነው። ይሄም እንደ ቅድሙ በጣም ልዩ ምንልበልህ ጸጋ ነው። በተለይ ደግሞ ከአማራ ክልል ወሎ ድሮ ጀምሮ የዑለማዎች አዛሃር ነው የሚባለ ወይም ደግሞ አዛር አልሀበሻ ተብሎ ይታወቃል። በተለይ ወደዚህ ወደ ራያ አካባቢና ወደ ኛ ወደ ደዌ ከሚሴ አካባቢ የተለየ ታሪክ ስላለው ያን ታሪካችንን እየተጀመረ ነውና ልንመልሰው ይገባል። አደራ መበርታት አለብ። ልጆቻችሁን አበርቱላሉ። በተለይ መልኩ ለቤት ሰቦቿ ለሙናሰባ ሀፍሷ ብቻ አይደለችም። ሌላ እህቷም ሐፍዛለች ቁርአንን። ወንድሞቿ አንድ ሁለት ነው ሶስት ወንድሞች እንደዛ ሐፍዘዋል። ባዳሪ መርቀ ይታወቃል። ቤቱ ማሻአላህ ቤት በጣም መብሩክ የሆነ ቤት ነው። የቁርአን ቤት ነው። የሂፍዝ ቤት ነው። አላህ ይጨምርላችሁ። እንጸጋችሁን ተጠብቁት፣ አላህ እንዲጨምርላችሁ ለኛም ፈኽር ሆናችኋል፣ ለኛም ኩራት ሆናችኋልና እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን። ጀዛከላህ መርሃባ ኡስታዝ ሹክራን። ጀዛኩሙላህ በጣም እናመሰግናለን ተመልካቾቻችን። እንግዲህ ከአንድ ቤት እስከ አምስት ድረስ ሀፊዝ አላቸው። አላህ ይጠብቅላቸው። በ11 ዓመት ነው አንዱ ልጅ ያፈዘው እንደዚሁም በ12 ዓመት እና በጣም አስደናቂና ድንቅ ቤተሰብ ነው። ሁላችንም ለወደፊት ህይወታችን አሁንም ላይ በትዳር ላይና የልጆች አባት ለሆኑ ሰዎች እንደዚህ አይነት ቤተሰብ ነው የምንመኝላቸው። አላ ኩሊ ሀል እስከ መጨረሻው ድረስ አብራችሁን ቆዩ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሀፍሳ አንድ ሀገር ኩራቶ ሚሲያችን ልጃችን እህታችን ነች። ሀቂቀተን ስሜቴን ለመግለጽ የምችልበት ምንም አይነት አቅምም ቃላትም የለኝም። ሰላም ተመልካቾቻችን እንደምን አላችሁ? ዛሬ እንግዲህ ከስቱዲዮ ወጣ ብለን በአማራ ክልል በኮምቦልቻ ከተማ ኤርፖርት ነው የምንገኘው እንግዲህ በሀገር አቀፍ የቁርአን ሂፍዝ ውድድር እህታችን ሀፍሷ ከድር አንደኛ በመውጣት የቢዋይዲ መኪና ተሸላሚ ሆናለች እናም ያው ሀገራችንን አስጠርታለች። በዚህም የሀገሮቿ ልጆች እንደዚሁም የኦሮሞ ልዩ ዞን ማህበረሰብ ምን አይነት ስሜት እንዳሳደረበትና የተሰማቸውን ስሜት አብረን የምናይ ይሆናል። እንግዲህ ከጎኔ እንደምታዩት ኡስታዝ አሚሩ አሉ። እስኪ ምን አይነት ስሜት ለነሱ ሰጥቷቸዋል የሚለውን ከነሱ እንሰማለን። አብራችሁን ቆዩ

የሀገር ኩራት ሆና በሀገር አቀፍ ደረጃ የተደረገውን የቁርአን ውድድር ከሴቶች አንደኛ በመውጣት የሀገር ኩራት የከሚሴያችን እንደ አጠቃላይ ደግሞ እንደ አማራ ክልልም አንደኛ ወታ የሄደች ልጃችን እህታችን ነችና በዚህ ልዩ ደስታ ተሰምቶን ሳያበቃ ደግሞ ሁለተኛ የወጣው በወንዶች እና የሀጅ ፓኬጅ ተሸላሚ የሆነ ወንድማችን መሐመድ አወል አደም ትውልድ ወሎ የደሴ ልጅ ነውና ይሄ በጣም አንገታችንን ቀና እንድናደርግና ደስታችን እጥፍ ድርብ እንዲሆን አድርጎታል። ሌላ ተጨማሪ ማሻአላህ እንግዲህ ወሎ እንደሚታወቀው የኡለማ ሀገር ነው። ከዚህ በፊት የነበሩት አብዛኛው ኡለማዎች እንደዚሁም ደግሞ አሁንም ላይ ያሉ ዳኤዎች የወሎ ሰዎች ናቸው። አብዛኛው ግን ያ ታሪካችን እየተረሳ ነውና፣ ይሄንን ታሪክ የማስቀጠል ስራ ደግሞ እህታችን ሀፍሷ እና ወንድማችን መሀመድ አወል በደማቁ ለማስቀጠል ወስነው ያው እያስቀጠሉልን ይገኛሉ። አላህ መልካም ዘዛቸውን ይክፈላቸው። እስኪ እናንተ ደግሞ ለመላው ለከሚሴ ሕዝብ እንደዚሁም ደግሞ ለወሎ፣ ብሎም ለአማራ ክልል ማስተላለፍ የምትፈልጉት መልእክት ካለ እዚሁ እድሉ ልስጣችሁ። እንግዲህ በሚገርም ሁኔታ የአማራ ክልል የመጅሊስ አመራሮች ፕሬዚዳንት፣ ምክትል ፕሬዚዳንት፣ ጸሐፊ፣ የህዝብ ግንኙነትና ሚዲያ ክፍል ኃላፊ፣ የዳዕዋ ዘርፍ ኃላፊ፣ አጠቃላይ የቀረ አመራር የለም። ሙሉ አመራሩ በሚባል ደረጃ ማሻ አላህ መጥተዋል። ከደሴ ከተማ መጅሊሶች ሙሉ መጅሊስ በሚባል ደረጃ መጥተዋል። የመጅሊስ የስራ ኃላፊዎች ከደቡብ ወሎ እነ ሼክ ሐሰን ሐሚዲና ቲሙ በአጠቃላይ መጥቷል። ማሻ አላህ። ከዛ በተለየ ደግሞ የኛን ዞን ወክለው የዞናችን አስተዳዳሪ አህመድ አሊ አባ አፍሮና የከተማችን ከንቲባ ሸሪፍ ቃሲም እንዲሁም የከተማና መሰረተ ልማት ጽህፈት ቤት ኃላፊ እስማኤል ናስር ወንድማችን እስማኤል ናስር ሁሉም በዚህ መንገድ ተሰባስበዋልና የተለየ ስሜት የተለየ ድባብ ነው የፈጠረውና ወሎየነትን ዕልምን ሲቀጥል የሐፍሳና የመሐመድ አወል ታሪክ ትልቅ መነቃቃትን ፈጥሮልናል። ይሄ ደግሞ በአላህ ፈቃድና እገዛ باذن الله عز وجل ያጣነውን የአብሮነት የዑለማ ድባብ ይመልስልናል ብለን ኢንሻአላህ ተስፋ እናደርጋለን። ወደ ከሚሴ ደግሞ ስንመለስ ልዩ ዝግጅት አለ። ከከሚሴ መግቢያ ጀምሮ እስከ ኩለፋው ራሽዲን መስጂድ ህዝቡ በነቂስ ወጥቶ ባጃጅ አለው ያለው፣ በባጃጅ ሞተር፣ ያለው መኪና፣ ሁሉም በየደረጃው የቀሩትንም አመራሮች ጨምሮ፣ ያው ሀፍሷን ለመቀበል ትልቅ ስብስብ እየጠበቀን ነው። እንሻላ እዛ ስንደርስ ደግሞ የቀረውን በቀጥታም በሪከርድም የምናስተላልፍ ይሆናል ማለት ነው። ሹክር መርሀባ። እሺ፣ ኡስታዝ ሹክረን፣ ጀዛኩሙላህ። እንግዲህ ለሀፍሷና ለቤተሰቦቿ እንደዚሁም ለወንድማችን መሀመድ አወልና ለቤተሰቦቹ እኔ አለኩም እንኳን ደስ ያላችሁ ለማለት እንወዳለን።